ሰላም ሰላም፣ ውድ ቤተሰቦች፣ ኒማሮች፣ ኒውዶች፣ ኒማይፎንቃዎች፣ ማይ ስዊቶች እንኳን ደስ አላችሁ። ይሄን ነበረ የፈለግኩት ይሄን ነበረ ያሰብኩት። ምድረ አሽቃባጭ መንገድን አሳዩ እንጂ ሰውን አትጠልዙ ማለት ነው። አቤት መድኃኔ ዓለም ይሄ እንደሚመጣ ጠንቅቄ ያውቅ ነበረ ያብዬ እማ እግዚአብሔርን ኮሜንትን አንብበቅ በተግባር ስላሳየክ ማለት ነው። ሰው አይደለም እናንተ ቦርሳን ሰብስበ ከሀገር ሂድ ሽሽ ሄሉ እጅግ ማስገባት ትችላለች እንዳልኩ ይኸው በእጁ ከተተተተተ እንኳን ደስ አላችሁ የእኔ ማይ ፎንቃዎች፣ የእኔ ማይ ስዊቶች ማለት ነው። ምንም አያችሁ አይደለ እውነት፣ ምንም ጊዜ እውነት ነች። ለሰው ልጅ በድንጋይ ከመውገር ቀጥታ መንገድ አሳዩ ማለት ነው። ምትለ ምድር አስመሳይ ሁላ ማለት ነው። ለማንኛውም እንኳን ደስ አላችሁ። እውነትን ተናግሮ ማለት ነው፣ መንገድን አሳይቶ እንዲህ በተግባር ደግሞ ግብ ላይ ሲሆን እንዴት አባቱ ደስ ይላል። እ አልቆጭበትም መንገድን እንዲህ አድርግ ብዬ በጻፍኩት መሰረት ሻንጣህን አንጠልጥል እንዳልኩት ይኸው በእጅህ በዛ ምክንያቱን የምታገኛት ብዬ ተመስገን፣ ጌታ ሆይ እነሱ የሚለያዩ መስሏችሁ ስታሽቃበጡ የነበረው ምድር አሽቃባጭ፣ ምን ይዋጣችሁ። ስትቆሙ ከእውነት ጎን ቆሙ። ለሄሉም ሳታደሉ፣ ለያብም ሳታደሉ፣ ስለ ማህተባችሁ፣ ስለ እውነት መስክሩ። ምድር አሽቃባጭ። ለማንኛውም ኔ ደስ ብሎኛል። እንኳን ደስ አላችሁ። እግዚአብሔር ተመስገን። ምን ለምን መሰላችሁ ደስ ያለኝ? በቃ እየተናገርኩት እንዲያደርግ ብዬው እግዚአብሔርን በኮሚ ያህን ስለፈጸመ ደስ ነው ያለኝ። ህርም የሚያስታርቃችሁም ያ መንገድ ስለሆነ እና ደስ ብሎኛል። እየወላችሁ እየገባችሁ ሼር ኮፕሊን ካድርጉ የወደቀውን እንትን እይቷ የቀነሰውን ወደ ላይ ከፍ አድርጉላት። ያኮረፋችሁ ምናምን ካላችሁ ኩርፊያችሁኑ ጆሮ ግንዱም ብላችሁ ጣሉና፣ ላይክ ሼር ሼር ሼር ሼር አድርጉላት፣ ከእንደገና ላይክም ኮሜንትም ጻፉላት ማለት ነው። እንዲህ ነው እውነተኛ ወዳጅ፣ መንገድን ነው የሚያሳየው እንጂ ጉርጓድ እየቆፈረ ሙልጭ አድርጎ አይሰድብም። ሙርጭ አርግቶ እኔ እሷን ብናገራት ብሰድባትም የራሴ ነሽ ብዬ ስለምገምት ነው። ሄሉን ምቆጣትም ማለት ነው። ጥፋቷ ሆኖ ነው ደግሞ ምረቅጣት ራሱ ማለት ነው። አንዳንድ አሽቃባጮች አላችሁ እውነትን እያወቃችሁ እውነትን እያወቃችሁ ስተት እያለች ስተት ላይ እንደሆነች እያወቃችሁ ማረማቅቷችሁ ማለት ነው። ሰው እንዲህ ሲናገር በድንጋይ የምትወግሩ ማለት ነው። ለማንኛውም ደስ ብሎኛል። ዛሬማ እናቴ ትት ያሁሉ ጭንቀት እናቴ ስንት አልቅሷል፣ ምስ ጊዜዬ እያለ የተንበቆቦቃችሁ ሁሉ እንኳን ደስ አላችሁ። ያብና ሄሉን ያጣመረው እራሱ መድኃኒዓለም ነው። ማንም አይለያቸውም። ሁሌ ነው የምናገረው፣ ያብን ያገናኘው የሰው ልጅ አይደለም እራሱ እግዚአብሔር ነው ያገናኘው። ማንም ሰው አይለያቸው ማንም ሰው የፈለገ ጠላት ሊገባ ይችላል፣ አይለያዩም። እንዴት ደስ አለኝ እንዳልኝ በንግግሬ ስላል ተቆጨው። ደስን ያለኝ እግዚአብሔርን ብዙዎቻችሁ አብራችሁ የቆማችሁ እመብርሃን እድሜ ልካችሁን ትቆምላችሁ። ከጎኔ ያላችሁ ከእውነት ጋር የቆማችሁ መድሃኔ ዓለም ይቆምላችሁ። ከዚህም ከዛም ሳታወላግዱ ሄሉንም ሳትረግጡ ያብንም ሳትረግጡ በእውነትና በእውነት መንገድ የቆማችሁ መድኃኔ ዓለም ይቁምላችሁ። ጥፋትን እንደ ጥፋት የምትቆጡ ያብ ሲያጠፋ የምትቆጡ፣ ሌሎ ስታጠፋ የምትቆጡ እግዚአብሔር ይቁምላችሁ። አሽቃባጮች አላችሁ። ስንቲቱ በረች አሽቃባጮች አላችሁ አላችሁ የረገጣችሁት ማለት ነው። ሄሉና እሱ ተስማምተው እንዳይኖሩ በዩቲዩባችሁ የረገጣችሁት፣ አሁን ምን ትሉ ይሆን? ምን ትሉ ይሆን? ስለ ሁሉም ነገር እግዚአብሔር ይመስገን። መድኃኔ ዓለም

እንደ ክብር ምስጋና አምልኮ እዳሴ ለስምኪ ይሁን። አንተ እኮ እንደ ሰው አይደለም። ሰው ላይን አይቶ ይፈርዳል። መድሃን ያለም ግን ልብና ኩላሊትን አይቶ ነው የሚፈርደው ማለት ነው። እግዚአብሔርን ነው የሚል ሰው አይቶ ፊትን አይቶ ይቺ አጽያተኛ ነች፣ ይቺ በደለኛ ነች ይላል። መድሃን ያለም ልብና ኩላሊትንና ንጹ ልብ ያላትን ሴት መድሃን ያለም ጠንቅቆ ያውቃል ማለት ነው። ስለዚህ እንኳን ደስ አላችሁ። እመብርሃን እቅፍ ድግፍ አርግታ ትጠብቃችሁ፣ ክፉን ታርቅላችሁ፣ በመንገዳችሁ ሁሉ ጥላ ከለላት እምላችሁ ጓደኛ መስሎ እባቢ ከሆኑ ጠላት ይሰውራችሁ። አዎ ይሰውራችሁ። እውነት ኦዲንሶች ስትደግፉ እኩል ደግፉ። እግዚአብሔርን ነው የምላችሁ። አትቆጩ፣ ከማውቀት ይልቅ መንገድን አሳዩ። በቃ አሁን ያበት አንድ የሆነ ቦታ ይዘግ ሂድ ወይም በሆነ ሀገር ሂድ፣ ወይን ዮናዶ ፕራን ማረፊያ ሂድ። አቅጣጫ አሳየው፣ ያንን ፈጸመ፣ ያው እርቅ ተፈጠረ፣ እግዚአብሔር ይመስገን። በዚህ መንገድ ከዋልሆነ ሰው ከገባ ሊታረቁ አይችሉም። ሄሉም ስለምትወደ እሱም ስለሚወዳት ሄሉ በሱ ላይ መጨከን እንትን የላትም። ይሄ ነው የተጠቀም ነው፣ ተመስገን መድኃኔዓለም። ክብር ምስጋና አምልኮ ወዳሴ ለስሙ ይሁን። እውነተኛ መወዳጅ ማለት ከእውነት ጋር የሚቆም ነው እንጂ ከአንዱ ጋር ሲጣላ የአንዱን ፎቶ እየለጠፈሱ መርገጥ አይደለም። ለብዙዎቻችሁ ትምህርት ይሆናችኋል ማለት ነው፣ ለብዙ ዩቲዩበሮች ማለት ነው። ስትራገጡ ለነበራችሁ አይወድሽም ስትሉ ለነበራችሁ አይወድሽም፣ አያፈቅርሽም የሚያፈቅራል ስነው ብላ ስትንቦቀቦቁ የነበራችሁ ዩቲዩበሮች አሁን ምን ትሉ ይሆን? እስቲ እናያቸዋለን፣ ምን ብላችሁ እንደምትሰሩ ደግሞ። በተረፈ ደስ ብሎኛል። መድኃኔ ዓለም ክብር ምስጋና አምልኮ ውዳሴ ለስም ይሁን። ውዴ ውዴኔ ተከታዮቼ እወዳችኋለሁ፣ አከብራችኋለሁ። ከእውነት ጋር ስታለቅሱ ስታነቡ የነበረው የእነሱን መለያየት በቃ ሊለያዩ ነው ብላችሁ የተጨነቃችሁ የተጨናነቃችሁ ሁሉ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ሕይወት ይቀጥላል። ሄሉንና ያብን ያገናኘው ራሱ መድኃኔ ዓለም ነው፣ ሰው አይደለም። ሁሌ የምናገረው ነው፣ እግዚአብሔር ያጣመረውን ፍቅር ማንም አይረታውም። ማንም ቢያጎበጉም፣ ማንም እንትን ቢል፣ ማንም እሱም ቢሰድብ ማንም እሷን ብሰድብ፣ እግዚአብሔር ያጣመረውን ፍቅር ማንም አይለየውም። በተረፈ ደስ ብሎኛል። እንኳን ደስ አላችሁ። ወይ ወይ፣ እንዳልኳችሁ ግቡና ላይክ፣ ኮሜንት፣ ሼር ምናምን አድርጉ። ወደ ነበረበት መመለስ አለብን። አዎ ያዘናችሁ፣ የተከዛችሁ በጣም ብዙ ሰው አዝኖባት ነበረ፣ ከትላንትና ከትላንት ወዲያ በተለቀቀው። ለማንኛውም መልካም ምሽት።